ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የኢትዮ ጃጎ ቻናሌ ተመልካችና ተከታታዮች በሙሉ ቻናሉ የኢትዮ ጃጎ ነው። እኔ ደግሞ መቅደስ የአፈሻ ማሞ ልጅ ነኝ። ዛሬ ደግሞ ፍሎግ ፍሎግ ፍሎግ ፍሎግ። እለቱ ሰኞ ነው። በፈረንጆቹ አቆጣጠር መጋቢት 24 2015 ሶስተኛ ወር ማለት ነው፣ ሶስተኛ ወር ሀያ አራት ሶስተኛ ወር ሁለት ሺህ አስራ አምስት ላይ እንገናኛለን። ዕለቱ ሰኞ ነው። ባለቤቴ ወደ ስራ፣ ልጅ ወደ ትምህርት ቤት፣ ሰው ዛሬ እኔ ቤት ነኝ። እረፍት ሰኞ። ሰኞ እረፍት ሲሆን ብዙም ደስ ባይለኝም ምክንያቱም ሳምንቱ ይረዝምብኛል። የስራ ሰዓቴ ከሰኞ እስከ ቅዳሜ ስለሆነ ሰኞ ቀን እረፍት ከሰጡኝ ከማክሰኞ እስከ ቅዳሜ መደዳውን ነው የምሰራው እና ያድክም ይላል። ኤን ዌይስ ጥያቄ ጠይቃችኋለሁ፣ መግቢያው ላይ ለእናንተ ጎበዝ ጀግና ሴት ማናት ምንድናት ብያችኋለሁ። መልስን ስጡኝ። የራሴን ሀሳብ እኔ ራሴ አስቀምጫለሁ ዛሬ ምንድን ነው በጣም ረጅም ሰዓት ነበረኝ እውነቱን ለመናገር። ቤቴን አጸዳዳሁ። በረንዳዬን የራሴን አጸዳዳሁ። ያ የቀጣጠለ የረገፈ ቅጠላቅጠል ምናምን ነበረ፣ እሱን እንዳለ አጸዳዳሁኝ። የአቦካሁት እንትን ነበረ፣ እንደ አምባሻ አይነት ማለት ነው። እንደ አምባሻ አይነት ቡኮ ማለት ነው። አብክቼ ነበረ። በጣም መቦካት አለበት፣ በጣም መታሸት አለበት። ከዛ በኋላ ኩፍ ካለ በኋላ ደግሞ መልሼ አሽቼ እንደገና አውረድኩት። መልሶ ሁለቴ ምናምን ነው ኩፍ ያለው። ከዛ በኋላ ግን ጠቅጠቅጠቅጠቅ ነው ያረኩት እንደ ቂጣ ጠቅጠቅ ባረኩበት። ኩፍ እንዳለ ነው ከስር እንደ ፒዛ ማለት ነው። ዱቄት ምናምን አድርጌ ወደ ባክ ኦፍን ውስጥ ያስገባሁት። ሰው ያንን እስከሚያልቅልኝ ድረስ እኔ ቤቴን ጸዳዳው፣ ላይ ታጠብኩ፣ ጸጉሬን አስተካከልኩና በጣም ነፃ ሰዓት ነው ያለኝ። አሁንም ሰው ለምን ቭሎግ አልሰራም ለእናንተ ብዬ። በዛ ላይ ጾም ነው ቂጣ በማር እየበላሁኝ ሻይን እየጠጣሁኝ ለምን ለእናንተ ፍሎግ አልሰራላችሁም ብዬ ነው። ለራስ የሚሰጥ ጊዜ የምንላችሁ ፈልጌ ነው። ለምሳሌ እኔ ዛሬ ረፍት ነኝ በንቶ ፈቶ ዝም ብዬ ዛሄጂ ዛሄጂ ከማሳልፍ በቃ ቤቴ ነው፣ ቤቴን አጸዳዳለሁ። ነገ የጠዋት ሰራተኛ ስለሆንኩኝ አፍተርኑን አራት ሰዓት መጥቼ ምናምን ምናምን እስከምል በድካም ከምሰራ ብዬ ለዛሬና ለነገ ሚሆን ምግብ ሰራሁኝ ማለት ነው። ከዛ ከነገ ወዲያ ደግሞ እሰራለሁ። ችግር የለውም ሁሌ አንድ ቀን አረፍ ካልኩ ማለት ነው። ከዛ በኋላ ግን ለምን ሁሌ ራሳችንን ማክበር አለብን። ነጭ በነጭ ለበስኩ፣ ገላይን ታጠብያለሁ። ነጭ በነጭ ለበስኩ። ነጭ የሻይ ማፍ ላይ ናወረድኩ፣ ነጭ ሳህኔ ናወረድኩ፣ ነጭ የሻይ ብርጭቆኝ። ግን ሻይ ከለሩን እያየሁት ካልሆነ በስተቀር ደስ ስለማይለኝ በብርጭቆ ነው የጠጣሁት። ግን የሻይ መጠጫው ይታያችኋልና ሰው ለራስ የሚሰጥ ጊዜ ራሳችንን ማክበር አለብን፣ ራሳችንን መውደድ አለብን እና ሙሉን ላሳያችሁ ነበር። እኔ ደግሞ በጣም እንደዚህ አይነት ነገር ትግስት የለኝም፣ የሚረዝምብኛል ማለት ከመኝታ የተነስቼ ሊጡን አብኩቼ ቤቱን አጽዳድቼ ሽንት ቤቱን፣ መኝታ ቤቱን ምናምን እንደዚህ አይነት ነገር በጣም ሰነፍ ነኝ። ውሎ፣ ወደፊት ግን አይ ፕሮሚስ ዩ ጋይስ በጣም ቃል እገባላችኋለሁ እንደዚህ አይነት ቪዲዮ ለመስራት ራሴን አነቃቃለሁ። ግን እንዳለ ሙሉ ውሏችሁን የምትቀርጹ እህቶቼ የእውነት ነው የምላችሁ፣ አድናቂያችሁ ነኝ። መኝታ ቤት ስትገቡ፣ ሽንት ቤት ስታጸዱ፣ ኩሽና፣ ገበያ ሄዳችሁ፣ ከዛ የሆነ ትሬን ስቴሽን የምትነዱም ከሆነ እየነዳችሁ ከዛ፣ ልጁ አለቀሰ እያጠባችሁ፣ ብቻ በጣም ነው የማደንቃችሁ። ለማንኛውም ኑሮ በጀርመን ኑሮ በጀርመን ይሄንን ይመስላል በዚች ምድር ላይ የትም ቦታ ብትሄዱ ካልተቀበላችሁት ዋው የሚባል ነገር የለም። ይቻለም ዋው ዋው የምትሉባት ነገር የላትም። ምንድን ነው መቀበል ነው። ኢትዮጵያ ስትሆኑ ኢትዮጵያ እንዳላችሁ ሀገሩን የሀገሪቱን ስታተስ የሀገሪቱን ኢኮኖሚ ካፒታሏን የሀገሪቷን ሌብል ደረጃዋን መቀበል። አውሮፓ ስትኖሩ የአውሮፓውን ሌብሉን ደረጃውን መቀበል ከዛ በተረፈ ግን እንደዛ ሆኖ እንደዚህ ሆነ ለእንትና ለእንትና ይሳካላቸዋል ለእንትና አይሳካም ለእኔ እንደዚህ ሆነ ነው። ሁላችንም ያሳለፍነው ስትራግል አለ። ሁላችንም ያሳለፍነው ከፍተኛ ውጣ ውረድ አለ። አንተ ጫማ ላይ ሆኖ ማንም አላየውም። የህይወትን ውጣ ውረድ ሰዎች ከላይ በሚያውት በጣም ሩብ የምታክል በጣም ጥዬ እጅግ በጣም ትንሽ ትንሽ ትንሽ ያሳይሃቸውን ጫፍ ነገር አይተው ነው። በነገራችን ላይ ማንም ሰው ለአንቺ ለእኔ ለሁላችንም እኔ ለእናንተ እናንተ ለእኔ ሰምበዴ አንዱ ለአንዱ ስናሳይ በጣም ዘጠና ዘጠኙን ደብቀን አንዷን ነው የምናሳየውና ከዘጠና ዘጠኙ ከደበቅናቸው መካከል ያሳለፍነውን ፍትጊያ ላይፍ እንዴት እዚህ ላይ እንደደረስን ወይ እንደደረስሽ እንደደረስክ የምታውቀው አንተ ብቻ ነህ። ስለዚህ ያለህበትን ኦፖርቹኒቲ አጋጣሚህን እድል እድልህን ተጠቅመህ ኤንጆይ ዮር ላይፍ። የኔ የዛሬው ቀኔ ውሎዬ ቪዲዮ ይሄንን ይመስል ነበር። መግቢያ ላይ የጠየኳችሁን ግን ጥያቄ መልሱልኝ። ለእናንተ ጀግና ሴት ማለት ምን ማለት ናት? ለእኔ ጀግና ሴት ማለት ወርቃ የተነሳይ ባይዘወይ ጠዋጧ ከመኝታ የተነስቼ የጠዋቷን ብርሃን ቴራሴ ላይ ሆኜ ሰያት ዋው። አሁን ግን ከሰዓት ነው። ያው የጾም መፍቻ ሰዓት ደርሷል። እየበላሁኝ ነው። ከሰዓት ሆኗል፣ ግን የሆነ ደስ ከሚለኝ ነገር ሳሎኒ በቃ የጠዋት ፀሐይም ከሰዓት ፀሐይም እንዳለ ፀሐይ አልፈውም ብርሃን ነው። እና አይላ ብርሃን፣ ቀናችሁ ሁሉ ብርሃን ይሁን ባይ የሀገሬ ልጆች፣ ቻው ከማለቴ በፊት አንድ ማስታወስ ያለብኝ ነገር አለ። ራስህ ያልወደድከውን ማንነትህ ሌላ ሰው እንዲወድ አጠብቅ። መጀመሪያ ራስሽን ራስሽ ሳትቀበዩ ራስሽን ራስሽ ሳትወጅው ሌላ ሰው እንዲቀበልሽ ሌላ ሰው እንዲወድሽ አጠብቂ። ራስሽን ውደጅ። ሉክ መቅደስ ሉክ ማይ ሰልፍ አንጆይ ማይ ላንች እንጆይት እያደረኩኝ ነው። ሻይን እየጠጣሁ ነው። በቃ ጓደኛ የለኝ ሰው የለኝ። ሰው ሀገር እንደ እግዚአብሔር ካለ በቂ ነው። ጓደኛ ጥሩ ነው። አምሳያሽን የሚመስልሽን ሰው ካላገኘሽ ካልሆነ ከእግዚአብሔር በታ የራስሽ ጓደኛ አንቺና ቤተሰቦች ናቸው። ጥያቄ የመልሱ ባይ ጀግና ሴት ማለት ለእናንተ ምን አይነት ሴት ናት? ለእኔ ጀግና ሴት ማለት ማስተርስ የያዘች አይደለችም። ጀግና ሴት ማለት ፒኤችዲ ያላት አይደለች። ጀግና ሴት ማለት ትዳር ይዛ ከባሏ ጋር ልጆች ወልዳ ቤተሰቧን የምትመራም አይደለች። ለእኔ ጀግና ሴት ማለት ወድቃ የተነሳች ናት። ጀግና ሴት ብትወርቅ ትነሳለች። ወድቃ የተነሳች ሴት ለእኔ ጀግና ሴት ናት። ሰነፍ ሴት ደግሞ በዛው ተቃራኒ። ልፍስፍስ ሴት ደግሞ በዛ ተቃራኒ። ጀግና ሴት ማናት ከተባልኩ ወርቃ የምትነሳ አንድ ኢትዮጵያዊት ሴት ምሳሌ ልንገራችሁ፣ ስሟን ልጥቀስላችሁ እንደ ዶክተር መንበረ አክሌሉ ወርቃ የምትነሳ ጀግና ሴት ማለት ለእኔ እንደ ዶክተር መንበረ አክሊሉ። ስደት ላይ ማን ሞቲቬት እንዳደረገኝ ታውቃላችሁ? ስደት እንደመጣው እግዚአብሔር እኔ ሊያስተምረኝ ፈልጎ ይሁን ምናልባት በምን አጋጣሚ እንደሆነ ባላውቅም የዶክተር መንበረ አክሊሉ ዩቱብ ላይ የተለቀቀ ቪዲዮ አጋጣሚ እጄ ላይ ገባ። አየሁት፣ አዳመጥኩት። ከጣሊያን እስከ አሜሪካ ዋው። ከዛ ከዶናልድ ትራምፕ እስከ ክብር ዶክትሬት ኢትዮጵያዊት ባለሀብት ከሆምለስነት ተነስታ ከጎዳና ተነስታ ልጇን ካቶሊክ ቤተ ክርስቲያን ወልዳ ተጠግታ ካቶሊክ ሰዎች አስጠግቷት ወልዳ እስከ ባለ ሀብት ድረስ አያችሁ። ለእኔ ጀግና ማለት ወድቃ የምትነሳ ሴት ናት። በቤተሰብ ድጋፍ፣ በባል ድጋፍ፣ በሆነ በሆነ በሆነ የሆነ ደረጃ የደረሰች ሴት ወይ የሆዷን በሆዷ አድርጋ ከባሏ ጋር አምሳኛ አመታችንን ልደት እያከበርን ነው ምናምን የምትል ሴት አይደለችም። ያ ሂደት ነው ያ ጥሩ ባልም የእግዚአብሔር ስጦታ ነው። ጥሩ ልጅም የእግዚአብሔር ስጦታ ነው። ወድቆ መነሳት ግን ከፈጣሪ ጋራ የራስ ጥንካሬ ነው። ወድቃ የምትነሳ ሴት ለእኔ ጀግና ሴት ናት። ለእናንተስ?